አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻይናችን ቤተሰቦች ሰላም እንደምናላችሁ፣ አለን። እኛ ደህና ነን። ዛሬ የፕላስቲክ ኮርኒስ መረጃ ዋጋ ይዤላችሁ ቀርቤ ያለው የፕላስቲክ ኮርኒስና ያው ግድግዳ ጅብሰም ስንት ይሰራል የሚለውን በ2017 አልተመለከትንም አልሰራሁላችሁም ነበር በጥያቄያችሁ መሰረት ይዤላችሁ ቀርቤ ያለው ማለት ነው። የጂፕሰም ኮርኒስ ደግሞ ያላያችሁ ከሁለት ቀን በፊት የሰራሁት ቪዲዮ አለ። እሱንም መረጃው ዋጋውን ማየት ትችላላችሁ። ሙሉ ዝርዝሩን ሰርችላችኋለሁ። መለስ ብላችሁ ተመልከቱ። ወይም የመጀመሪያ ኮሜንት ላይ ቪዲዮውን አስቀምጥላችኋለሁ ወይም መጨረሻ ላይ ቪዲዮውን ታገኙታላችሁ። እንግዲህ የፕላስቲክ ኮርኒስ እና የጂፕሰም ኮርኒስ ልዩነቱንም እዛ ላይ አስቀምጭላችኋለው። የትኛው ያምራል፣ የትኛው ልዩነቱስ ምንድን ነው የሚለውን እንግዲህ አሁን የፕላስቲክን ኮርኒስ ነው የምንመለከተው። የጂፕሰሙን በተመለከተ እዛ ላይ መመልከት ትችላላችሁ። እንግዲህ የፕላስቲክ ኮርኒስ ስንመለከት ከፕላስቲክ ኮርኒስ እና ከጂፕሰም ኮርኒስ ስንመለከት ፕላስቲክ ኮርኒስ ብዙ ጊዜ በሞቀታማ ቦታ አይመከርም። ይህን ነው ለነግራችሁ የምፈልገው። ሞቀታማ ቦታ ላይ ያላችሁ የጂፕሰም ኮርኒስ ብታሰሩ ነው የምመክረው። ፕላስቲክ ኮርኒስ ደግሞ ቀዝቃዛ ቦታ ላይ ካላችሁ ጅብሰምን ፕላስቲክ ኮርኒስን ማሰራት ትችላላችሁ። ሌላው በተመሳሳይ ነው። ከዋጋው አንጻር ደግሞ የፕላስቲክ ኮርኒስ ከጅብሰም ኮርኒስ ይቀንሳል ማለት ነው፣ የተወሰነ ቀነስ ያደርጋል። እንግዲህ ቀለም ደግሞ አይፈልግም። ደስ የሚለው ነገር ፕላስቲክ ኮርኒስ በደንብ ከተሰራ ቀለም አይፈልግም። ጅብሰም ኮርኒስ ደግሞ ቀለም ይፈልጋል። በየአመቱ ወይ ደግሞ በየሁለት አመቱ እድሳት ይፈልጋል። ጅብሰም ኮርኒስ በደንብ ከተሰራ ቀለም ብዙም አይፈልግም። እንግዲህ እቃዎቹ ምን ምናቸው የሚለውንም የሚለውን እንመለከታለን። እያንዳንዱ እቃ በካሬ ስንት እየተሸጠ ነው የሚለውን እንመለከታለን። እንዲሁም ደግሞ ከስልሳ እስከ ሰማንያ ቆርቆሮ ፕላስቲክ ኮርኒስ እና የግድግዳ ጅብሰምቻክ ስንት ብር ይፈጃል የሚለውን በዝርዝር እንመለከታለን ማለት ነው። እንግዲህ ፕላስቲክ ኮርኒስ በአሁን ጊዜ ዋጋ አንደኛ የሚባለው ከስድስት መቶ ብር እስከ ስድስት መቶ ሰማንያ ብር ድረስ ነው እየተሸጠ የሚገኘው በካሬ ማለት ነው። እንግዲህ ደግሞ እሱን ለመስራት ምን ምን ያስፈልጋል? ምስማር ያስፈልጋል፣ ክርንችት ምስማር ያስፈልጋል ወይ ደግሞ ቢቴ ያስፈልጋል። ምክንያቱም ፕላስቲክ ኮርኒሱን የምናይዘው በክርንችት ሚስማር ወይ ደግሞ በቢቴ ነው። አሁን ላይ በቢቴ ቢታሰር እጅግ በጣም ጥንካሬ ያለው ለእናንተ አሪፉ፣ በቢቴ ብታሳስሩ አሪፍ ነው። ባለሙያ ቢሰራው ደግሞ ሞር ቆንጆ ነው። የጂፕሰም ኮርኒስ የሚሰሩ ባለሙያዎች ጎበዞች ናቸው። ሁለተኛ ደግሞ በድሪል ነው የሚሰራው የፕላስቲክ ኮርኒስ ማለት ነው፣ እንደ ጂፕሰም ኮርኒስ ሳይሆን በድሪል በደንብ ተደርገው ይታሰራል። በካቻ ቤቴ ማለት ነው። ሌላው ፕላስቲክ ኮርኒስ ሞራሌ ይፈልጋል። አራት በአምስት ይፈልጋል። እንዲሁም የባለሙያ በካሬ የሚሰራበት ከ350 ብር እስከ 400 ብር ድረስ ነው የሚሰራው ማለት ነው። እንግዲህ ሙሉ ሙሉ እቃውን ከነ ባለሙያ ባለሙያ ችሎ በካሬ የሚሰሩት ከ1200 ብር እስከ 1250 ብር ነው በካሬ የሚሰሩት። እንደየአካባቢው ደግሞ ዋጋ ይለያያል። ከዚህ በታች የሚሰራበትን ቦታ አለ። እንግዲህ እያንዳንዱን ዋጋ ስንመለከት ሚስማር አሁን ላይ እስከ 950 ብር ነው በካርቶን 5 ኪሎ ግራም እየተሸጠ የሚገኘው ክርንጅት ሚስማር እስከ 650 ብር፣ ሞራ ሞራይ ደግሞ ሞራሌ 45 እስሩ 9 ሀባ እስከ 950 ብር ድረስ ነው እየተሸጠ የሚገኘው ማለት ነው። እንግዲህ ሙሉቃ እንግዲህ በቀጣይ ደግሞ እዚሁ ላይ የምንመለከተው ምንድን ነው እያንዳንዱን ቆርቆሮ ቤት ያላችሁ ለ30 ለ40 ለ50 ለ55 ለ60 ለ65 ለ70 ለ75 ያላችሁ የብር መጠኑ እንመለከታለን። አሁን ደግሞ እዚህ ጋር የሰማንያ ቆርቆሮ ወይ ደግሞ የሰባ ቆርቆሮ ቤት አራት ክላስ ቤት አምስትም ሊሆን ይችላል ጠቅላላ ወጪ ስንት ይፈጃል የሚለው እንመለከታለን። እንግዲህ የአራት ክላስ ቤት የሆነ ሰማንያ ቅጠል ቆርቆሮ ቤት የሆነ ዘጠና ካሬ አካባቢ ቢሆን እንግዲህ ለአንድ ካሬ ከ600 ብር እስከ 680 ብር ነው ይለያያል ብያችኋለሁ። እንግዲህ ይህን ስታበዙት ወደ 60 ሺ አካባቢ ይመጣል፣ እስከ ትራንስፖርቱ እስከ መጓጓዣው ምናምን ማለት ነው። ፕላስቲክ ኮርኒሱ ማለት ነው። ሞራ ላይ 12 ስር ይፈጃል፣ እሱም ወደ 11 ሺ አካባቢ ይፈጃል። ምስማር ሶስት ካርቶን ይፈጃል። እንጨት አምስት ኪሎ ግራም ነው አንዱ የሚይዘው ማለት ነው። እሱም ወደ 2700 ብር እስከ 3000 ብር ይፈጃል። ክርንቺት ወይ ደግሞ ከቢት የሚባል ደግሞ አለ። እሱም እስከ 3000 ብር ይፈጃል። ሌላው የባለሙያ ሲሆን የባለሙያ እንግዲህ ከላይ የፕላስቲክ ኮርኒሱን ሂሳቡን ሰርቼላችኋለሁ። ገዝታችሁ ታቀርባላችሁ። እናንተ ገዝታችሁ ብታቀርቡ ተጠቃሚ ትሆናላችሁ። የባለሙያ እንደየ አካባቢ ይለያያል። እኔ በሶስት መቶ ብር ይዤዋለሁ። ወደ 27 ሺህ ብር አካባቢ ይመጣል። ዘጠና ካሬ ይመጣል ብናል ፕላስቲክ ኮርኒሱ ያንን በሶስት መቶ ማባዛት ነው ማለት ነው። ሌላው እዚህ ጋር የረሳነው ወጪ ካለ ትራንስፖርት ወጪ፣ አንዳንድ ወጪ አለ አምስት ሺህ ብር እንይዝና ጠቅላላ ድምር ወደ መቶ ሺህ ብር ይፈጃል ሰባ እስከ ሰማንያ ቆርቆሮ ያላችሁ መቶ ሺህ ብር ይፈጅባችኋል ኮርኒሱን ለማሰራት ብቻ ማለት ነው እንግዲህ ወደ ግድግዳ ሂሳቡ ስንመጣ ተመሳሳይ ነው ከሰባ እስከ ሰማንያ ቆርቆሮ ያላችሁ የባለሙያ እንግዲህ ሂሳቡን የጂፕሰን ባለሙያ በካሬ መቶ ብር ነው ብያችኋለሁ የተለሰነና ያልተለሰነ የሚባል አለ ያልተለሰነ ሲሆን ይጨምራል እንግዲህ ግድግዳው የመጣው አራት ክላስ ቤት ሰማንያ ቆርቆሮ ሰባ አምስት ቆርቆሮ ስልሳ አምስት ቆርቆሮ ቤት ወደ 315 ካሬ አካባቢ ይመጣል። ይሄን በመቶ ብር ስናበዛው የተለሰነው ከሆነ ወደ 31500 ብር ነው የሚመጣው። ጅብሰም እንግዲህ የሚያስፈልገው እስከ 120 ፍሬ ያስፈልጋል። የነገርኳችሁ የባለሙያ ሂሳብ ነው የመጀመሪያ። አሁን ደግሞ ጅብሰም እናንተ አቀርባላችሁ እስከ 120 ኬሽ ያስፈልጋል። እሱም እንግዲህ ማብዛት ነው እንደየ አካባቢው ይለያያል ዋጋው በአራት መቶ ብር ታበዙታላችሁ ማለት ነው። ወደ 48 ሺህ ብር ነው የሚመጣው 120 ኬሻው እንግዲህ። ሌላው ደግሞ ሳጋቱራ ያስፈልጋል ቻክ ለመስራት 6 ኩንታል አካባቢ ይፈልጋል። እሱም ወደ ሁለት ሺህ ብር አካባቢ ይፈልጋል። ሌላው ትራንስፖርት አለ፣ ጫኝና ወራጅ አለ። አምስት ሺህ ብር ብንይዝለት በድምሩ ግድግዳ ለማሰራት እስከ 80 ሺህ ብር ድረስ ይፈጃል። በድምሩ እንግዲህ ጠቅላላ እስከ 185 ሺህ ብር እስከ 190 ሺህ ብር ይፈጃል። ከሰባ እስከ 80 ቆርቆሮ ያላችሁ ማለት ነው። እንግዲህ ሌላውን ደግሞ ሂሳብ በብር መጠን ስንመለከት 30 ቅጠል ቆርቆሮ ቤት 79285 ብር ግድግዳና ፕላስቲክ ኮርኒስ ይፈጃል። እንዲሁም ደግሞ 40 ቅጠል ቆርቆሮ ቤት ያላችሁ 105714 ብር አካባቢ ይፈጃል። ይህ ተቃራቢ የሆነ ሂሳብ ነው። እንደየአካባቢው የእቃ ዋጋ ስለሚለያይ በየቀኑ ሊጨምርም ሊቀንስም ስለሚችል ማለት ነው። የአምሳ ቅጠል ቆርቆሮ ቤት 132142 ይፈጃል። እንዲሁም ደግሞ የ60 ቅጠል ቆርቆሮ ቤት 158571 ብር አካባቢ ይፈጃል። እንዲሁም ደግሞ ከ65 እስከ 70 ያላችሁ 185000 ብር ይፈጃል። እንዲሁም ደግሞ 80 እና 85 ያላችሁ ደግሞ እስከ 211000 ብር አካባቢ ይፈጅባችኋል። 90 ቅጠል ቆርቆሮ ቤት 237000 ብር ይወስድባችኋል። መቶ ቅጠል ቆርቆሮ ቤት ያላችሁ ደግሞ 264 ሺ ብር አካባቢ ይወስዳል። እንዲሁም ደግሞ መቶ 10 ቅጠል ቆርቆሮ ቤት ደግሞ ያላችሁ 290 ሺ ብር ይወስዳል። ከ110 በላይ ያላችሁ ከ300 ሺ ብር በላይ ይወስድባችኋል ማለት ነው። እንግዲህ ይህን ሂሳብ እንድትይዙት የምፈልገው ተቃራቢ የሆነ ሂሳብ ነው። እንደየአካባቢውና እንደየቦታው ይለያል። ፎርፌ የሆነ ሂሳብ ነው። ትክክለኛ የሆነ ሂሳብ ደግሞ የቤታችሁ ልኬት ከታወቀ በዛ መሰረት ሂሳብ ነው የሚሰራው ማለት ነው። እንግዲህ አሁን እንደነገርኳችሁ መሰረት ይህን ሂሳብ ከያዛችሁ በኋላ መዘጋጀት ትችላላችሁ። ከዚህ በላይም ሊወስድባችሁ ይችላል፣ ከዚህ በታችም ሊወስድባችሁ ይችላል። ዞሮ ዞሮ የሚታወቀው አንድ ቤት ተሰርቶ ሲያልቅ ነው። በዚህ ዋጋ አለቀ የሚባለው ታቅዶ እንደተገባለት አያልቅም። እዚህ ጋ ደግሞ ያልተካተተ ነገር ምንድን ነው የማብራት ገመድና የማብራት ባለሙያ ሂሳብ አልተካተተም ማለት ነው። እንዲሁም ግድግዳ ቀለም አለው፣ የዛ ቀለም ሂሳብ አልተካተተም። ቀለምና ማብራት ሲጨመርበት ሊጨምር ይችላል ትንሽ የተወሰነ ማለት ነው። እንግዲህ ይሄን ይመስላል ልዝጋ። ጅፕሰን ኮርኒስ ማየት የፈለጋችሁ መለስ ብላችሁ ወይ መጀመሪያ ኮሜንት ላይ ተለቆላችኋል፣ እሱን ተመልከቱ። የዋጋውን ልዩነት ማወቅ ከፈለጋችሁ በቁርቆር መጠን ተሰርቶላችኋል። ሌላው እንግዲህ ጅፕሰን ኮርኒስ ከዋጋው አንጻር የፕላስቲክ ኮርኒስ ይቀንሳል፣ እርጥበት ይቋቋማል። ፕላስቲክ ኮርኒስ በጥሩ ባለሙያ ከተሰራ ጥንካሬ ያለው ውበትም፣ በጥሩ ዲዛይን ከተሰራ ያምራል። ለሙቀት ሀገር ብዙ ጊዜ አይሆንም፣ ይረግብባችኋል። እንዲሁም ለቀዝቃዛ ቦታ ላይ ደግሞ በጣም ተመራጭ ነው ማለት ነው። ይህን ይመስላል።